እንቋይ ቀላቢ ነሽ ወይም ደግሞ መረጃው ከየት አመጣሽ እንደምትሉ ትልቅ ተስፋ አለኝ ምክንያቱም ብሩኬ አዲስ አበባ እንደመጣ ነገርኳችሁ ነበረ አቃለሁ አቃለሁ አያስችላቸውም ይነፋፈቃሉ ሁለቱም ብሩኬም ሃይሚም ብሩኬም ያለ ሀይሚ ሃይሚም ያለ ብሩኬ አይሆንላቸውም አዲስ አበባ ይሄው እንደነገርኳችሁ ሲከንፍ መጥቷል ብሩኬ ሲከንፍ መልስም እንደሚሰጥ ዛሬ በጣም ጠብቄ ነበረግን። ግን ሀይሚና ብሩኬ ሁለታችሁም እልህ ውስጥ ናችሁ። ሁለታችሁም እልህ ውስጥ እየገባችሁ ነው። በተለይ ሀይሚዬ እልህ ውስጥ ነሽ፣ በጣም እልህ ውስጥ። አላሳይም ፣ ኧረ ፈጣሪ ሆይ አላሳይም አለች እኮ አላሳይም። እያወቅ ግን ከባድ ነው ይሄ ነገር። የእውነት ፕራንክ ካልሆነ ምን አይታ የሆነ ሀይሚዬ የእውነት ይሄ ነገር ፕራንክ ካልሆነ እንዴት ነው በደፈነውን በደፈነው ስንት ማቀናበሪያ ነገር እያለ ታውቃለች ሀይምዬ ስንት አርቲፊሻል ኢንተለጀንቶች አሁን ላይ ተስፋፍተዋል፣ ብዙ እውነት አስመስሎ የሚሰራ ይሄን ደግሞ ሀይምዬ እርጉዝ አስመስለው አንቺን በትክክለኛ እርጉዝ አስመስለው ፎቶ አቀናብረው ሲልኩልሽ እያየሽ ነው ይህንን እንኳን አስበሽ እንዴት ስንት የአርቴ ማቀናበሪያ እንደበዛ እያወቅሽ እንዴት ነው በዚህ ልክ ብሩኬን በቃ በደፈነው እንደው እንደው ዝግትግት ድፍንፍን አድርገሽ አታናገር የምትይው እኔ እንጃ ይሄ ነገር ግን ፕራንክ እየተጠራጠርኩ ነው አሁን አሁን ምክንያቱም የእውነት ቢሆን እንዴት ነው በዚህ ልክ ውለደው ምንም የማያውቀውን ውለደው ልትል የምትችለው ሀይሜ እኔ በጣም ግራ ጋብቶኛል ጎበዝ የምር እኔማ አሁንም ፕራንክ ነው ብዬ ነው የማስበው። ሀሳቤን ቀይር ያለሁ እውነት የሚለው ቃል ሀሳቤን ቀይር ያለሁ ሀሳቤን ቀይር ያለሁ እውነት ነው። ፕራንክ ነው እንዴ? እንዴት ነው በዚህ ልክ ሊሆን የሚችለው? እንደ ከየት ያምጠው የሌለውም ብሩኬ፣ ረ ሀይ ምዬማ እንደዚህ አታደርግም። የምር ይሄ ፕራንክ ነው። እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? ያለው እግዚአብሔር መስገን በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ዛሬ ያው በጉጉት ሲጠበቅ የነበረው የብሩኬ መልስ እንግዲህ አዲስ አበባ መጥቶ ስለተባለው ነገር በሙሉ እንግዲህ ሀይሚን ጠርቶ፣ በነገራችን ላይ ያው አመጣጡ ብሩኬ በፍጽቴ ያመሀኝ እንጂ የመጣው ሀይሚን ብሎ ነው። እና የመጣውም በቃ ከሀይሜ ጋር ለመነጋገር ነው እንጂ ለፍጽቴም ብሎ አይደለም የመጣው። እሱ እንግዲህ የተናገረው ፍፄ በጣም ስላናደደኝ ጣብዬን ነው የመጣሁት፣ ብሏል። ምክንያቱም ከፍጽሄ ጋር ያው ለወቀሳም ሆነ ለጸብ ሆነ ለድብድብ ፍጽሄ ጋር ነው ችግር ብሏል። ግን በፍጽሄም ደግሞ አይፈረድም። በነገራችን ላይ ምን ያድርግ እሱ። ምክንያቱም ፍጽሄ ያው እንግዲህ ለሀይሚም ለብሩኬም ቅርብ ነው። ስለዚህ ይህንን ያደረገው ለሀይ የሀይሚን ምስጢር ለመደበቅ ነው። እንግዲህ ሀይሚን አት እንዳትናገር አለችው። በእርግጥ መናገር ነበረበት ነበር፣ እንደሌላ ሰው ቢሆን ማለት ነው። ግን ደግሞ ይሄ ልጅ ሀይሜ አትናገር በቃ ስትለው ምንም ማድረግ አይችልም። ብቻዋን ከምትሄድ ብሎ ተከትሎ መጣና ያን ያክል ፍጼም ላይ ለመፍረድ ከባድ ነው። ግን ደግሞ በብሩክ ቦታም ሆኖ ደግሞ ያናድዳል። ብሩኬም ልክ ነው ያናድዳል ማለት ያው ቀስ ብሎ እንኳን በሚስጥር ቢነግረው መልካም ነበር፣ መፍትሄ አይጠፋም ነበር እዛ ያው ሐብትሽም እሙሽዬም ጋሽዬም እዛው ተረባርበው ተቆጥተው መክረው እንዲያስታርቋቸው እዛው ይሻል ነበር፣ እዛው ቢይዛት ፍፄ ጥሩ ነበር። ግን ደግሞ የሀይሜን ፍላጎት ለማሳካት ሲል ነው እንግዲህ ያልተናገረው እና ያው ምንም ያህ አንደኛ፣ እንደ ኦዲየንስ ያገኘነው መልስ ምንም የለም፣ የጠበቅነው መልስ የለም። ምንም በቃ ጭቅጭቅ ንትርክ፣ ንትርክ ጭቅጭቅ ነው በቃ ሌላ ምንም እና መደማመጥ ራሱ እየቻለው አይደለም። የራስሽ ጉዳይ፣ የራስህ ጉዳይ ነው እየተባባሉ ያሉት ብሩኬ ያለፈ ነገር ሊሆን ይችላል እያልክ ነው። ስለዚህ ያለፈ ታሪክህን እየተጠራጠርክ ነው ብሩኬ ይመስለኛል። እና ያለፈ ታሪክህን ደግሞ ከሀይሚ የደበቅከው ካለ ይሄ ይሄ ነው፣ ይቅርታ ማለት ምንም ማለት አይደለም። ካለ ማለት ነው ከመናገርህ የተነስ ከወራኸው ነገር ተነስችን ሆን ያልኩበት ምክንያት ለምን አንዳንዴ እኛ ችላ ብለን የምናልፋቸው ነገሮች በዙሪያችን ያለ ሰውን ግን ሊያስከፉ ይችላሉ። ለእኛ ቀላል መስለው ታይተውና የተው ናቸው። ግን ደግሞ በዙሪያችን ላሉ ሰዎች እንደ ትልቅ ነገር ሊታይ ስለሚችል ቡቡዬ ራስህን ፈትሽ በደንብ ያለፈ ታሪክም ቢሆን አሁን እንደማታደርገው እናውቃለን። ግን ወጣት አይደለህ። ሁላችንም በወጣትነታችን ብዙ ላይፍ እናሳልፍ። ሌላ ባህሪ፣ መጥፎ ባህሪ ባይሆን እንኳን እንደ ማንኛውም ሰው ሴት ሊለክፍ ይችላል። ከሴት ጋር ሊያወራ ሊጫወት ይችላል። እንደ ማንኛውም ከአይሞ በፊት ማለት ነው። ማንኛውም ወጣት የሚያደረግ ነው ነው። ሁላችንም የሚያሳልፍ ነው ነው። ቀርድም ድንጀና ምንም ይሁን እና እየተገናኛችሁ ደግሞ ያልሆነ ቃል አትጣጣሉ። ምክንያቱም የተጣለ ቃል ከባድ ነው። ዱላ ይሻላል በነገራችን ላይ ዱላ ይሻላል። እና ብሩኬ እንግዲህ እኔ እንጃ፣ እኔ እንደማየው ከሆነ ምንም እያየሁ አይደለም። በቃ ምንም ግራ ገብቶታል ታውቃላችሁ። ቅብዝ ግብግብ ያለ ስሜት ነው እየተሰማው ያለው እና እኔ የምፈራው ነገር ቡቡዬ ያልሆነ ውሳኔ እንዳይወስን ነው። ቡቡ ሲወስን በጣም ከባድ ነው። እውነት ለመናገር በጣም ኃይለኛ ነው ማለት አንዳንዴ ው እንደዚህ ሀይምዬ በደፈነው ማለት ነው። ምንም ሳታ ሳሆን አሳይ ነው የሚለው እኔም ማሳየት እንዳለብሽ ሃይምዬ አምናለሁ። በቃ ያየሽውን ነገር አሳዩ። አይ ካሜራ ፊት መውጣት የለበትም ብለሽ ካሰብሽ ደግሞ ከካሜራ ጀርባ አሳዩ። ቁጭ ብላችሁ ተወያዩበት። ምንድን ነው በቃ አሳዩና ያየሽውን ነገር መልስ ይስጥሽ። ሃይምዬ አሁን እኮ እሷ እያ በቃ እያወቀ ለምን እኔ ያሳየዋለሁ? እያወቀ ለምን ለምን እንደዚህ ለማድረግ ፈለግሽ? ሻይ ብዬ የእውነ ፕራንክ ካልሆነ ለምን አላቅም። ብቻ የምር በጣም ያሳስባል ሁን ያላችሁበት ሁኔታ። እውነቴን ነው የምላችሁ፣ ሁለታችሁም ህፃን ህፃን እየተጫወታችሁ ናችሁ። ብሩኬ በነገራችን ላይ የተናገረው ንግግር ትክክል ነው።

በቃ ሰላማዊ ህይወት መኖር አፈልጊም ወይ? ሰላም ስንሆና አይተው ነው ምቀኛ የገባው አለ። ትክክል ነው። ብሩኬ ሃይሜ በደንብ አስቢበት። የምር ቡቡዬን በገዛችሽ አሳልፈሽ እንዳሰጩ። የምር ሃይሜ ብቻ ሳት፣ ብሩኬ ብቻ ሳት። አንዳንድ የሰማሁት ቅድም እሷ ስለምትወደው ነው ምናምን እሷ ስለምትወደው ነው እሱ ሌላ ፍቅረኛ ነው። እሱም ድብን አድርጎ ነው የሚወዳት። አይገርማችሁም? ድብን ያለ ፍቅር ነው ያለበት። እሱም ድብን ይህን ያለ ፍቅር ባይኖርበት እንዴት ይታገሳታለች እንደዚህ እስኪ ነገር ስለሚወዳት ነው።